ሰላም ሰላም ፋሚሊ እንዴት ናችሁ? የእኔ ውዶች፣ ያው እንግዲህ ሚኪ ልደቱ ቢያልፍም ዝም ብዬ ትንሽ ሰርፕራይዝ ላደረገው አስቤያለሁ። እና ደግሞ ፋሚሊ የእኔ ውዶች ስጦታችሁ ደርሶኛል፣ በጣም አመሰግናለሁ። ሁላችንም እንግዲህ ያው ዛሬ ትንሽ በትንሽ ነገር ቢሆን ሰርፕራይዝ ላደረገው አስቤያለሁ። እና ትንሽ ኬክ አዘጋጅቻለሁ እዚህ መሪ ላይ እዛ ጋ ፊኛዎች አሉ፣ ምናምን ብቻ እሪና አለች። እሪና አግዛኛለች የሆነ ቪዲዮን ራሴን ለመስራት እንትራልኩኝና የሆነ መሃል መሀል ላይ የከተትኳቸው ቪዲዮዎች አሉና እሪና መታ አግዛኛለች። ቀድማ ማለት እንደመመኝ ነው የሚያውቁት ሁለቱ እሷ እየቀረፀችኝ ነው እና ቀድማ እሷ ትምጣት አግዘኝ ምናምን ነገር ብየው እሱ ታች ነው ያለው ማለት ነው። እና ሰርፕራይዝ ይሆናል ብዬ አስባለሁ። ትንሽ ነገር ነው ያው ለወንድምነት የሚከፈል ዋጋ። እና ራስቸው አይደለም ፋሚሊ በውስጥ ዝማርሸው ልደቱን ወንድምሽ አይደለም ምናምን አመን ስትሉኝ ራስቸው ሳይሆን የነበረው ሁኔታዎች አሳልፌ እንደዚህ ለማድረግ ተገድጄ ነው። እና ብቻ እንኳን ተወለደ ዋናው ነው ይሄ ሳምንት ሱ ነው አስቤ ማድረጌ ስለሆነ፣ በዚህ አጋጣሚ ደግሞ እናንተንም በጣም አመሰግናለሁ። ወዳቸው ያለው በጣም ሁሌም ኑሮልኝ። ሌላ በቃ ምላችሁ ነገር የለም። እንዘውሌለትና እንጥረው

ግን ገምታ ነበር ገምቼ ነበር። ምንድን ነው ግን ጊዜ ዝም ብዬ የለ ዝም ብዬ ሳስበው እንዴት ልጣው ፊቱ ላይ ሞድላቸ ከቤት መድኃኒዓለም የምራሟት ሞት ነበር የሚያስረኝ። እንኳን ስመጣ ግን እየጠረጠርኩም ከዛ ላይ ነገር በኋላ

ምን እንደምል አላውቅም። በጣም ነው ደስ ያለኝ፣ ግን በጣም እግዚአብሔርን ደንግጬ ነበር። ማርያምን በጣም ዝቅ ብቻዬን አልችላትም። እኔ እግዚአብሔርን ምን ያክል አስብ እሷ ካልቻለች ምን ያክል ብትታመሚ ነው።

ቤተሰቦች በጣም ደስ ብሎኛል። ማለት ከጠበቅኩት በላይ ነው። እኔ የተሰማ ስሜት የሆነ ደስ ይላል። በጣም በጣም ደስ ብሎኛል። ብቻ እንደዚህ አልጠበቅኩም ነበር፣ ግን አድረሳለች ማርያም። በጣም የደነገጥኩት በጣም ያስደነግጠች ዋና እኮ መደሰት ነው። መደንገጣ ግን ያስደነግጣል። እዚህ ነገር ያገኛል ደስ ብሎኛል። በጣም በጣም ደስ ብሎኛል። በጣም ቤተሰቦች ያው እናንተ ደሞ ወዳቸዋለሁ አብርዜት ብሎ የሚነበረው ብላችሁና

አትጃጃሉ አሁን በቃ ስለ ስርዓት አርጉ እንደ ትልቅ ሰው አውሩ። ደካ ትልቅ ነው ከመገለ ከመገለ እድሜያችን እየሄደ ነው፣ ወደ ሀምሳ እየተጠጋ ነው፣ ወደ ሰባዎቹ እየተጠጋ ነው። እኔ ትንሽ አድርጌ ሀምሳ ያለው እሱ ሰባ አሁንም አልገባህም? ተደፍቼ ስትጸልይ ይምረኛል።

ጥርጣሬም ቢሆን ማለት ነው።

ምን አልኳት፣ አሞኛል ብለሽ ብትጠሪ ይመጣልሻል አለ ምናምን እያልኳት ነበርና፣ ከዛ አጥቶ ተረሳችሁ ነው። አይ ድሮ ነው እኮ የመጀመሪያ ለበፊት እኮ ነው። ገና አሁን ልደት ጊዜ እኮ አይደለም እያወራን። አሁን ቢኪ የሆነ ነገር ሆኛለሁ ብቻ እየከነፈ ነው የሚመጣ አለች። አሁን እያልኳት እያልኳት ነበርና፣ ከዛ አሞኛል ምናምን ስለሆነ ይተከራሽበት። ከዛ ከዛ ስማ አሞኛል ስትል እሱ ነው ትዝ አለኝ እና ከዛ ልደትም ስለነበር ትላንት ምናምን በቃ በዛ አርጋ ሰርፕራይዝ ለማድረግ ነው የሚሆነው እያልኩኝ ነበር የመጣሁት እዚህ። ከዛ ጠርጥሬ ነበር። አልኳሳያም ጋ ጋ እዛ በር ላይ ሆኖ አልተወጣለትም ብታክፈች የሳኩ ነበር እንደዛ እያልኩት ድማር ከዛ በምን እንዳወቅሁ ቦታ ቃለ እኔን ለመክፈት እንደዚህ ብላ እዚህ በር ላይ እንደዚህ ብላለች። ብቻዬን ነኝ አይደለም። ከዛ ብኮ ብቻሽን ነሽ ብይሻ ብቻሽን ነሽ ስላት ዝም አለችኝ። ከዛ አይደል በጠላዋ ወኩኝ ጭራሽ በጣም ደንግጬ ነበር። እግዚአብሔር ሰራ ማለት ነው። ትመጣለ ብዬ አስቤ አይመጣም፣ መቆይ እና ስንለው ነው የሚመጣው ወር ደግሞ ራሱ ከመጣ ምናምን ነገር ደግሞ

እንደዚህ አይነት ነገር ወግጅልኝ። ፋሚሊ እንወዳቸዋለን። ቡና እያፈላች ደግሞ እሺ ካለች ቀርጬ አስገባሁ አስገባሁ።

አለብኝ ምክንያት እና ቤተሰቦች ያው እነዚህ ቤቶች ሰርፕራይዝ አድርገውኛል። በጣም ደስ ብሎኛል። በጣም ነው መወዳቸው። እነሱ ነው እናንተ ነው ወዳቸዋለሁ። ቤተሰቦች ያው ልደቴ ተከብሮልኛል። በጣም ደስ ብሎኛል እና ያው አመሰግናለሁ። በጣም በጣም አመሰግናለሁ። ወዳቸዋለሁ። ባይ ቻው ፋሚሊ፣ እንወዳችኋለን። እንገናኛለን በሌላ ቪዲዮ። ባይ ባያቸው፣ ቻው፣ እወዳችኋለሁ፣ እንገናኛለን።